አዲስ ኪዳን ስለ ኢየሱስ ከነገረን በተጨማሪ ኢየሱስ ራሱ በምድር በነበረበት ጊዜ ያህዌ መሆኑን ያረጋግጠባቸው መንገዶች አሉ። ኢየሱስ እኔ አምላክ ነኝ አላለም የሚሉ ትችቶች ይነሳሉ። እንደዚህ የሚሉ ሰዎች ትክክል ናቸው። ምክንያቱም ቃል በቃል ኢየሱስ እኔ አምላክ ነኝ አላለም። ታዲያ ስለ ራሱ ምን አለ? በዮሐንስ ወንጌል ምዕራፍ 10 ቁጥር 27 እስከ 33 ላይ በጎቼ ድምጼን ይሰማሉ። እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸው። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። አይሁድ ሊወግሩት ደግመው ድንጋይ አነሱ። ኢየሱስ ከአባቴ ብዙ መልካም ሥራ ሳየኋችሁ ከእነርሱ ስለማናቸው ስራ ትወግሩኝ ያላችሁ ብሎ መለሰላቸው። አይሁድም ስለ መልካም ሥራ አንወግርህም፣ ስለ ስድብ፣ አንተ ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብሎ መለሱለት። ኢየሱስ ስለ ራሱ ያላቸውን ነገሮች ተመልከቱ። በጎቹን ከእጁ ማንም ሊነጥቅ አይችልም። ብሉይ ኪዳን ስለ ያህዌ በዘዳግም ምዕራፍ 32 ቁጥር 39 ላይ ተመሳሳይ ነገር ይላል። አሁንም እኔ ብቻዬን እኔ እንደሆኑ ከእኔ በቀር አምላክ እንደሌለ እዩ፣ እኔ እገድላለሁ አድንም አለሁ እኔ እመታለሁ እፈውስም አለው፣ ከእጄም የሚያድን የለም። ኢየሱስ ለያህዌ ብቻ የሆነውን ባህሪ ለራሱ ይቀበላል። ኢየሱስ ስለ ተናገረው ነገር የአይሁድ ሰዎችን ምላሽ ልብ በሉ። ስለ ስድቡ ሊወግሩት ፈለጉ። ኢየሱስ የሃዌ ባህሪ ያለኝ ማለቱ እንደሆነ አይሁድ ገብቷቸዋል። ኢየሱስ ስለ ራሱ ያለውን ተመሳሳይ ባህሪ ለአባቱም እንዳለው ይነግራል። ከዚያ እሱና አብ አንድ እንደሆኑ ተናገረ። እኔና አብ አንድ ነን። ነን የሚለው ቃል ብዙነትን ሲያሳይ አብና እርሱ የአካል ልዩነት እንዳላቸው የሚገልጽ ነው። አንዳንዶች እንደሚሉት ኢየሱስ አብ ቢሆን በቀላሉ አረፍተ ነገሩ እኔ አብ ነኝ ይሆን ነበር። ስለዚህ ኢየሱስ እኔ አብ ነኝ እያለ አይደለም ከአብ ጋር አንድነት እንዳለው እየነገረ እንጂ። ይህም የአባትና የልጅ አንድነት በአምላክነት ወይንም በባሕርይ ወይንም በሕልውና ነው። በዮሐንስ 17 ከአብ ጋር ያለውን የአካል ልዩነት በጸሎቱ ውስጥ ያሳየ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ አባት ሆይ ሰዓቱ ደርሷል ልጅህ ያክብር ዘንድ በሥጋም ሁሉ ላይ ሥልጣን እንደሰጠኸው ለሰጠኸውም ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው እውነተኛ አምላክ ብቻ የሆነ አንተን የላክኸውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርሁ። አሁንም አባት ሆይ፣ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። በቁጥር ሦስት ላይ አባቱ ብቻ እውነተኛ አምላክ እንደሆነ ይገልጻል። ብዙ የሥላሴ ተቺዎች ኢየሱስ አምላክ እንዳልሆነ እያረጋገጠ ነው ይላሉ። የምንባቡን አውድ ሰፋ አድርገን ስናይ የምንረዳቸው ነገሮች አሉ። ኢየሱስ ሁለት ጊዜ አባቱን እንዲያከብረው ጠይቋል። ያም አባቱ ባለው ተመሳሳይ ክብር። ሁለተኛው ኢየሱስ ይህን ክብር ዓለም ሳይፈጠር በፊትም ከዘላለም እንዳለው አውርቷል። ዘላለማዊነትና የተከበረ መሆን የያህዌ ባህሪያት ብቻ ናቸው። ኢየሱስ ያህዌ ካልሆነ እየተሳደበ ነው። ስለ ያህዌ ክብር ብሉይ ኪዳን የሚለውን አስታውሱ። እኔ እግዚአብሔር ነኝ፣ ስሜ ይህ ነው። ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም። ኢየሱስ እነዚህን ነገሮች እንዳሉት ከተናገረ የእውነት ያህዌ መሆን አለበት እንደ አባቱ። አስቡ እስኪ ይህን ጸሎት ሙሴ ወይም ዳዊት፣ ኢሳያስ ጴጥሮስ ወይንም ጳውሎስ ቢጸልይ፣ ማንም ሰው ወይንም ፍጥረት እግዚአብሔር በተመሳሳይ በእግዚአብሔር ክብር እንዲያከብረው ቢጸልይ የታላቅ ስድብ ነው። ይህ ክብር እንዳላቸው እነዚህ ፍጥረታት ቢናገሩ ደግሞ የማይመስል ነገር ነው። ኢየሱስ እነዚህን ነገሮች እንዳሉት ካወራና ኃጢአት ካልሆነበት፣ ስለዚህ እንዳባቱ ትክክለኛ አምላክ መሆኑን እንረዳለን። ልጅ የሆነው መለኮት በሥጋ ሰው ሆኖ ሲገለጥ ኢየሱስ የሚያመልከው ብቸኛ አምላክ የሥላሴ አካል የሆነውን አብን ነው። በዚህ ምንባብ ኢየሱስ ራሱን አላመለከም፤ እየጠቆመ ያለው ወደ አባቱ ነው። ምክንያቱም አባቱ ብቻ ነው ትክክለኛ አምላክ። ራሱን ጨምሮ ከቁጥር አንድ እስከ አምስት እና ሌሎች የዮሐንስ ወንጌል ጽሁፎች ኢየሱስ ራሱን እውነተኛ አምላክ እንደሆነ እንደሚያምን ያሳያሉ። ከዚህም በመነሳት ኢየሱስ ሁል ጊዜ መለኮታዊ የሆነ ስምን እኔ ነኝ አይ አም ለራሱ ይጠቀማል። ለምሳሌ በዮሐንስ ምዕራፍ 8 ቁጥር 24 እስከ 25 እንግዲህ በኃጢአታችሁ ትሞታላችሁ አልኳችሁ። እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁና አላቸው። ስለዚህም ኢየሱስ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እሆን ዘንድ አባቴም እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያን ጊዜ ታውቃላችሁ። ይህንን በእንግሊዝኛው ስናይ በቁጥር 24 ላይ አይ አም ሂ ይላል። በቁጥር 28ም ላይ ዩዊል ናው ዛት አይ አም ሂ ይላል ኤጎ አይሚ የሚለውን የግሪክ ቃል የእንግሊዘኛ ትርጉሞች አይ አም ሂ ወይንም እኔ እርሱ ነኝ ይላሉ። ይህ ለማንበብ እንዲመች ብቻ እንጂ በግሪክ ሂ ለሚለው ቃል ሌለው። ይህ በቀጥታ ሲተረጎም አይ አም ይሆናል፣ እኔ ወይንም እኔ ነኝ። ይህም የያህዌ መለኮታዊ ስም ነው። በዚህ ምንባብ ላይ ኢየሱስ ያወራው በዚህ መንገድ ነው። ወረድ ብሎም በቁጥር 58 ላይ ያወራል። የአይሁድ ሰዎች ኢየሱስ አብርሃምን እንዴት ሊያየው እንደቻለ ሲጠይቁት ነበር። ምክንያቱም ኢየሱስ አይ አም ወይንም እኔ ነኝ ነው። ኢየሱስ እኔ ነኝ ስለሆነ ዘላለማዊ ነው። ስለዚህ ዕድሜው ገና ወጣት ቢሆንም እንኳን እርሱ እኔ ነኝ ስለሆነ ከአብርሃም ጋር መገናኘት ችሏል። ሕዝቡ ይህ ምን ማለት እንደሆነ ይገባቸዋል። እኔ እግዚአብሔር ነኝ ማለቱ ነው። እግዚአብሔርን ሰድበሃል በሚል ሊወግሩት ተነሱ። ብዙ አንባቢዎች ይህንን ክፍል ከዘፀአት 3፥14 ጋር ያስተያዩታል ያለና የሚኖር እኔ ነኝ ወይንም አይአም ሁ አይአም ብሎ ለሙሴ ስሙን ያህዌ ነግረዋል። ኢየሱስ በዚህ ክፍል ሲያወራ ዘፀአት 3፥14ን እየጠቀሰ አይደለም፣ ምክንያቱም በዚህ ምዕራፍ ላይ የትም ቦታ ሙሴ አልተጠቀሰም። በዘፀአት ለሙሴ የተገለጥኩት ያህዌ እኔ ነኝ እያለም አይደለም። ለአብርሃም ያወራሁት ያህዌ እኔ ነኝ እያለ ነው። ለአብርሃም በመምሬ የአድባር ዛፍ ስር በዘፍጥረት ምዕራፍ 18 ላይ የተገለጠውን ነው። ምንም እንኳን ዮሐንስ 8:58 ዘፀአት 3:14ን ባይጠቅስም ኢየሱስ እኔ ነኝ ሲል አምላክነትን አያሳይም ማለት አይደለም። ለአብርሃም የተገለጥኩት ያህዌ እኔ ነኝ እያለ እየገለጸ ነው። ኢየሱስ መለኮታዊ ስሙን መጠቀሙ በዚህ የሚያበቃ አይደለም። እኔ ነኝን ለማሳየት ጥቅም ላይ የሚውል የዕብራይስጥ ቃል አለ። አኒሁ በነቢያት ዘንድ ያህዌን ለማሳየት በስፋት ጥቅም ላይ የዋለ ሐረግ ነው። በኢሳያስ 43 10 ላይ የዚህም ምሳሌ እንመለከታለን። ብሉይ ኪዳን ወደ ግሪክ ሲተረጎም አኒሁ የሚለው አጌ አይኒ ተብሎ ተተርጉሟል። በዮሐንስ 13:19 ኢሳያስ ለያሁዌ የተጠቀመውን ተመሳሳይ ሐረግ ኢየሱስ ሲጠቀመው እናያለን። ያለ የዚህ ጥቅስ የግሪክ ትርጉም በኢሳያስ 43:10 ጋር ካለው የግሪክ ትርጉም ጋር ተመሳሳይ ነው። ኢየሱስ አጌ አይኒ በብሉይ ኪዳን ላይ ለያሁዌ ጥቅም ላይ በዋለው መልክ እየተጠቀመው ነው። ሲቀጥል የአንድ አምላክ መኖርን የሚገልጽ አረፍተ ነገር ነው እየተጠቀመ ያለው። ሲቀጥል እንደ ያህዌ ስለ ወደፊቱ ለመናገር እንደሚችል እያሳየ ነው። ያህዌ ከሌሎች የአሕዛብ አማልክት የተለየ እንደሆነ ለማሳየት የተጠቀመበት ሐሳብ ነው። ኢሳይያስ ምዕራፍ 41 ክርክራችሁን አቅርቡ ይላል እግዚአብሔር ማስረጃችሁን አምጡ ይላል የያዕቆብ ንጉሥ ያምጡ የሚሆነውንም ይንገሩን። ልብም እናድርግ ዘንድ ፍጻሜያቸውንም እናውቅ ዘንድ የቀደሙትን ነገሮች ምን እንደሆነ ተናገሩ፣ የሚመጡትንም አሳዩን። አማልክት መሆናቸውን እናውቅ ዘንድ በኋላም የሚመጡትን ተናገሩ፣ እንደነግጥም ዘንድ በአንድነት እናይ ዘንድ መልካሙን ወይንም ክፉውን አድርጉ። ኢየሱስ ፍጡር ብቻ ቢሆን፣ እንደውም በጣም የከበረና ከፍ ያለ ሰው ወይም ደግሞ የመላእክትነት ባህሪ ቢኖረው እንኳን እሱ የተናገራቸው ነገሮች ሁሉ ተሳዳቢና ኃጢአተኛ ያደርጉታል። የሥላሴ ተቃዋሚዎች የይሖዋ ምስክሮች፣ እንዲሁም ሙስሊሞች ኢየሱስ ከኃጢአት ንጹሕ እንደሆነ ያምናሉ። ስለዚህ እርሱ ያለው ሁሉ ነገር ትክክል ነው። ግን ኢየሱስ ከኃጢአት ንጹሕ መሆኑን ለማረጋገጥ እርሱ የተናገራቸው ነገሮች በትክክል ሲተረጎሙ አምላክ አይደለም ማለት አንችልም። አብዛኛው የኢየሱስን አምላክነት ማረጋገጫ ከዮሐንስ ወንጌል ነው። አንዳንድ የክርስቶስን አምላክነት የሚቃወሙ ዮሐንስ የተጋነነ ክርስቶሎጂ አቅርቧል ይላሉ። አንድ ሰው ኢየሱስን በሲኖፕቲክ ወንጌላት ወይንም ተዛማጅ ምስስለ ወንጌላት ላይ ማለትም ማቴዎስ፣ ማርቆስ፣ ሉቃስ ላይ ተመስርቶ ስለ ክርስቶስ ቢያጠና ያነሰ ክሪስቶሎጂ ነው የሚቀርብለት ኢየሱስ እውነተኛ አምላክ መሆኑን የሚያረጋግጥለት ነገር አይኖርም ይላሉ። እንደዚህ አይነት መረዳት የሚያመጣቸው ችግሮች አሉ። ዮሐንስ ክርስቶስን አምላክ ብሎ አቅርቦ ሲኖፕቲክስ ደግሞ ካላሉ አዲስ ኪዳን መሰረታዊ የሆነ ግጭት ውስጥ ይገባል። የሲኖፕቲክ ጸሐፊዎች አሊያም ዮሐንስ ተሳስቷል ማለት ነው። ግን ሁለቱም ሊሳሳቱ አይችሉ። ሲኖፕቲኮች ክርስቶስ አምላክ አይደለም ይላሉን? ማቴዎስ፣ ማርቆስ እና ሉቃስ የምጥምቁን ዮሐንስ አገልግሎት የኢሳያስ ምዕራፍ አርባ ቁጥር ሶስት ትንቢት ፍጻሜ ብለው ያስቀምጣሉ። ኢሳያስ ለጌታ ወይንም ያህዌ መንገድ እንደሚዘጋጅለት ይገልጻል። ኢሳያስ መጥምቁ ዮሐንስን የሚያሳይ ሲሆን የመጥምቁ ዮሐንስ አገልግሎት ለኢየሱስ መንገድ ከፋሽ ነበር። በኢሳያስ ላይ የተጠቀሰው ዮሐንስ ከሆነ ኢየሱስ የሚመጣው ያህዌ ነው ማለት ነው። ሲኖፕቲክሶች ያነሰ ክሪስቶሎጂ ነው የሚያቀርቡት ተብለው ከተከሰሱ በመጽሐፋቸው መጀመሪያ ኢየሱስ ከያህዌ ጋር እኩል እንደሆነ ማሳየታቸው በዮሐንስ ወንጌል ከሚገኘው በላይ ከፍ ያለ ክርስቶሎጂ እንዳቀረቡ ማየት ይቻላል። ክርስቶሎጂ ማለት ሥነ ክርስቶስ ማለት ነው። በእርግጥ ዮሐንስ ራሱ ተመሳሳይ እኩልነትን ያሳያል። አብዛኛው የዮሐንስ አጻጻፍ የክርስቶስን አምላክነት ለማሳየት ኢየሱስ አንድ ተራ ፍጥረት ካለው የተለየና በላይ የሆነ ማንነት እንዳለው ያረጋግጣል። በሲኖፕቲክሶች ውስጥም ተመሳሳይ ነገር እናያለን። ማርቆስ ምዕራፍ 2 እና ማቴዎስ ምዕራፍ 9 ኢየሱስ ሲያስተምር፣ በጣራው በኩል ያስገቡትን ሽባውን ሰው ሲፈውስ ያለውን ማስረጃ ያቀርባሉ። ኢየሱስ እምነታቸውን አይቶ አንተ ልጅ ኃጢያትህ ተሰረየችልህ አለው። በብሉይ ኪዳን መሠረት ኃጢያት ይቅር ማለት ለያህዌ ብቻ የሚሰጥ ባህሪ ነው። በእርግጥም ኢየሱስ ይህን ሲናገር የሰሙ ሕዝብ ውስጥም ይህ ጥያቄ ተጭሮባቸው ነበር። ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰሪ ማን ይችላል? ብለው አሰቡ። ኢየሱስ ለዚህ ግራ መጋባት ሲመልስ፣ ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰሪ ስልጣን እንዳለው እንድታውቁ ሽባውን አንተን እልሃለሁ፣ ተነሳ፣ አልጋን ተሸከምና ወደ ቤት ሂድ አለው። ኢየሱስ ሽባውን ሰው በመፈወስ ሂደቱ ውስጥ ኃጢአትን ይቅር የማለት ስልጣን እንዳለው አሳይቷል። ስለዚህ ኢየሱስ እንዲህ አይነት ስልጣን ካለው በእርግጥም በባህሪው ያህዌ ነው፣ ሙሉ አምላክ ነው። ሌላ ተጨማሪ ነገር ደግሞ ኢየሱስ የሰዎችን ግራ መጋባት የተረዳው ሐሳባቸውን ስለሚያውቅ ነበር። ይህ ደግሞ የኢየሱስን ሁሉን አዋቂነት የሚያሳይ ነው። በድጋሚ ይህ ብቃት ያለው ለያህዌ ብቻ ነው። ዘፍጥረት ምዕራፍ 18ን አስታውሱ። እግዚአብሔር ልጅን እንደሚሰጣት ሲነግራት በውስጧ የተፈጠረው ግራ መጋባት ያወቀበት የሳራን ምንም እንኳን ጥርጣሪዋ ውስጣዊ ቢሆንም የህዌ አውቆ ነበር። ሰው እንዲያይ እግዚአብሔር አያይምና ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ኢየሱስ ይህ ብቃት ስላለው እርሱ እውነትም አምላክ መሆኑን ማረጋገጫ ነው። በምድር ሕይወቱ ኢየሱስ ብዙ ጊዜ ራሱን የሰው ልጅ በማለት ይጠራል። የአምላክነቱ ተቃዋሚዎች እርሱ ራሱን አምላክ እንደሆነ ቢያስብ ራሱን በዚህ መንገድ አይገልጽም ነበር ይላሉ። ማርቆስ 14 ማቴዎስ 26 እና ሉቃስ 22 ኢየሱስ የኢየሩሳሌም ሊቀ ካህናት ቀያፋ ጋር ለፍርድ ቀርቦ ያለበትን እውነት ይዘግቡልናል። የማርቆስን ትረካ ስናይ ቀያፋ ኢየሱስን የብሩክ ልጅ ክርስቶስ አንተ ነህን? አለው። ኢየሱስም በዚህ መንገድ መለሰ። ኢየሱስም እኔ ነኝ የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለ። ለቀያፋ ሲመልስ ኢየሱስ ራሱን የሰው ልጅ ይላል። ጨምሮም ሁለት የብሉይ ኪዳን ጥቅሶችን ይጠቅሳል። የመጀመሪያው ከመዝሙር 110 ቁጥር 1 ነው። በያዌ ድንጋጌ በፍጥረት ሁሉ ላይ ሥልጣን የተሰጠው የዳዊት አምላክ ነው። ሁለተኛው ደግሞ ዳንኤል ምዕራፍ 7 ቁጥር 13 እስከ 14 ኢየሱስ በዘመናት ወደ ሸመገለው መጥቶ በወገኖች በሕዝቦች ልዩ ልዩ ቋንቋ በሚናገሩት ላይ እንዲገዛ የማያልፍ ዘላለማዊ መንግሥት ሲቀበል የሚያሳይ ነው። በእግዚአብሔር በኃይል ቀኝ መቀመጥ በአይሁድ ሕዝብ ዘንድ የመሲሁን ትክክለኛ መለኮታዊ ባህሪ የሚገልጽ ትርጉም ነው ያለው። ለዚህ ለኢየሱስ ንግግር የቀያፋ ምላሽ ይህን ያረጋግጥልናል። ሊቀ ካህናቱም ልብሱን ቀደደና፣ ከእንግዲህ ወዲህ ምስክሮች ምን ያስፈልገናል? ስድቡን ሰማችሁ። ምን ይመስላችኋል? አለ። ኢየሱስ ሲናገር ቀያፋ የተረዳውን ለማረም ምንም ማስተካከያ ሊያደርግ አልሞከረም። በሌሎች ቦታዎች ላይም አምላክነቱን የሚያሳዩ ነገሮችን ሲያወራ አይሁድ ሲቃወሙት ማስተባበያ ሊሰጥ እንዳልሞከረ ሁሉ ኢየሱስ ራሱን የሰው ልጅ እያለ ሲጠራ አምላክ አለመሆኑን ማሳያ አይደለም። እርሱ የብሉይ ኪዳን ትንቢት ሙላት እንደሆነ እየገለጸ እንጂ በነብዩ ዳንኤል እንደተጻፈው። በተመሳሳይ ኢየሱስ ራሱን የሰው ልጅ ብሎ ራሱን ሲጠራ እርሱ የሰንበት ጌታ መሆኑን አውርቷል። ይህ ንግግሩ ሰንበት በእርሱ ሥልጣን ሥር ያለ እንደሆነ ኢየሱስ ለማሳየት የፈለገበት ነው። በሰንበት መልካም የመስራትና የመፈወስን ነጻነት መስጠት የእርሱ መብት ነው። የቱም የሰው ሃይማኖት ክፍል አይሁድ ማኅበረሰብ ውስጥ ይህንን ማድረግ አይችልም። ከዚህ ጀርባ ያለው ሚስጢር ኢየሱስ በሰባተኛው ቀን ያረፍኩት እግዚአብሔር እና የሰንበትን ሥርዓት በሲና ተራራ ለእስራኤል የሰጠሁት እኔ ነኝ እያለ ነው። ቀደም ብለን እንዳየነው ሙሴ፣ ዳዊት፣ ኢሳያስ ወይንም ሌላ ሰው አሊያም ፍጡር ራሱን የሰንበት ጌታ ነኝ ቢል ምን ይሆናል? ይህ እግዚአብሔርን መሳደብ ከዚያም ሲያልፍ እብደት ይሆንባቸዋል። እንደ የዮሐንስ ወንጌል ሲኖፕቲክ ወንጌላትም ኢየሱስን እውነተኛ መለኮት እውነተኛ አምላክ አድርገው ያቀርባሉ። ኢየሱስ እነዚህን ባህሪያት ለራሱ ማድረጉ ስህተት ከሆነ እና እያታለለ ከሆነ ውሸታምና ሐሰተኛ ነቢይ ይሆናል። በውጤቱም መሞቱ ምንም ጥቅም አይኖረውም። ኢየሱስ እነዚህን ነገሮች በታማኝነት ያለ ውሸት ነኝ ካለ እውነተኛ እና ሙሉ አምላክ መሆኑን